ውድ አድማጭ ተመልካቾቻችን በተለመደው ልዩ ሀገራዊ አጀንዳ ክፍለ ጊዜያችን ከሰሞንኛ የጤና ባለሙያዎች ስራ ማቆም አድማ ጋር የተያያዙ ክስቶችን እንመለከታለን። አብራችሁን ቆዩ። በዚህ ባሳለፍነው ሳምንት የኢትዮጵያ ሕክምና ባለሙያዎች ከደሞዝና ጥቅማጥቅም ጋር በተያያዙ ቅሬታዎች በከፊል የስራ ማቆም አድማ አውጀው እንደሚገኙ ይታወቃል። መንግስት ቅሬታችንን ትኩረት ሰጥቶ ተመልክቶ ተገቢውን ምላሽ ይሰጠናል ብለው ተስፋ በማድረግ የህብረት አመፅ የጀመሩት የጤና ባለሙያዎቹ ለእስርና እንግል ተጋልጠው እንደሚገኙም ይታወቃል። በዚሁ ተጠናክሮ በቀጠለው የእስር እርምጃ ከመላ ሀገሪቱ ከመቶ በላይ የሚሆኑ የጤና ባለሙያዎች በቁጥጥር ስር ውለው እንደሚገኙም ተሰምቷል። በጤና አገልግሎቱ ውስጥ ሳተፉ ከሁሉም ዘርፎች መሀል የታሰሩ ባለሙያዎች መኖራቸው ሲነገር፣ በጎንደር ዩኒቨርሲቲ አንድ ሱዳናዊ ሐኪምም የእርምጃው ሰለባ መሆኑ ተሰምቷል። በጥቁር አንበሳ ሆስፒታል የሚያገለግሉ የአጥንት ህክምና ስፔሻሊስት ባለሙያዎች በዛሬው ዕለት ፍርድ ቤት ቀርበው ክሳቸው የተደመጠ ሲሆን በክሳቸው ዝርዝር ውስጥ በስራ ገበታ ላይ ባለመገኘት የታካሚ ህይወት እንዲያልፍ አድርጓል፣ እንዲሁም በውጭ ከሚገኙ እኩ አካላት ጋር በመዛመድ በሽብር እንቅስቃሴ ውስጥ ተሳትፎ ተገኝተዋል የሚሉት ተጠቃሽ ሆነዋል። በዚሁ አንጋፋ ሆስፒታል ያገለግሉ ባለሙያዎችም እናንተ ከስራ ገበታችሁ ላይ ተነስታችሁ በየቤቱ ስራ አቶ ተቀምጦ የሚገኘው ባለሙያ እናንተ የእናንተን ቦታ ይተካል እየተባሉ ዛቻና ማስፈራሪያ እየደረሳቸው እንደሆነም ተናግሯል። በዚሁ አግባብ በተለያዩ ሆስፒታሎች በስራ ገበታቸው ላይ የተገኙ ያልሆኑ ሰራተኞችን በማባረር አዲስ ባለሙያዎችን ለመቅጠርና ለማሰራት እየተሄደበት የሚገኘው ሙከራ ተተኪ ይሆናሉ በተባሉት ባለሙያዎችን ቢተኝነት እየከሸፈ መሆኑም ታውቋል። መንግስት በተለያዩ መንገዶች ንቅናቄው የሐኪሙ ሳይሆን የጥቂት ረብሽ ፈላጊ ፖለቲከኞች መሆኑን ለማሳመን እየጣረ እንደሆነም ሲሰማ የጤና ባለሙያዎቹ በበኩላቸው እንቅስቃሴያቸውን ያልተገባ መልክ ለማስያዝ መንግስት የሚያደርገውም ጥረት ይሁን ይመለከተናል በሚል እሳቤ የሐኪሙ ጥያቄ ተቀባይነት እንዲያጣና መልኩን እንዲቀይር የሚደረጉ ጥረቶች በአፋጣኝ ሊቆሙ እንደሚገባ አሳስበዋል። ንቅናቄው አስተባባሪዎችና ቀንደኛ የዘርፉ ተሟጋቾች ከፍተኛ የህይወትና የህልውና ዋጋ እየከፈሉ በሚገኙበት በዚህ አሳዛኝ ወቅት በማወቅም ይሁን ባለማወቅ ከእንቅስቃሴው መሰረታዊ ጥያቄዎች ጋር በማይዛመድ መልኩ እና የጤና ባለሙያውን ቁልፍ ፍላጎት ቦታዎች በማይወክሉ አካሄዶች በኩል የሚደረገው የማራገብና ቁብ የማሳጣት አዝማሚያ አጥፊ እንደሆነም ገልጿል። በተለያዩ የሀገሪቱ ክፍሎች የሚገኙ የዘርፉ አገልጋዮችም ህብረተሰቡ በአወናባጆቹ አቅጣጫ የማስቀየር ጥረት ሳይታለል ድጋፉን ለውድ አገልጋዮቹና የጤና ጠባቂዎቹ እንዲቸር ተማጽነዋል። በሌላ በኩል አዲስ አበባን ጨምሮ በተለያዩ ትልቅ የክልል ከተሞች ህዝቡ ለንቅናቄው ድጋፉን እንዲነፍግና የጤና ባለሙያዎቹን የህልውና ጥያቄ እንዲያወግዝ የሚያሳስቡ ድምጽ ማጉያ ልፈፋዎች መሰማታቸውም ታውቋል። እነኚህ ልፈፋዎች በጤና ባለሙያዎች የሚደረገው የስራ ማቆም አድማ የሀገሪቱን ሰላምና መረጋጋት በማይሹ እኩይ አካላት ግፊት የተፈጠረ እንደሆነ የሚገልጹ እንደነበሩም ታውቋል። ከሙያና ከአገልግሎታቸው ክብር ጋር የሚመጣጠን ማህበራዊ እውቅናና ለልፋታቸው ተገቢ የሆነ ማካካሻ ክፍያ የሚሹት የጤና ባለሙያዎቹ እስካሁን ድረስ ያለው የንቅናቄያቸው አካሄድ ምላሽ መነፈጉን ተከትሎ ከሚቀጥለው ሰኞ ጀምሮ ደግሞ በመላው ሀገሪቱ ሁሉንም ህክምና ነክ አገልግሎቶች ለማቋረጥ መወሰናቸው የሚታወቅ ነው። ይህ ውሳኔ የወሊድን፣ የድንገተኛ ህክምናንና የአስቸኳይ ቀዶ ጥገና ህክምናን የሚያካትት እንደመሆኑ በሀገሪቱ የጤና አገልግሎት ላይ የሚያሳድረው ጫናና ጉድለት እሙን ነው። በስራ ገበታቸው ላይ እንዳሉ ሆነው ጥያቄዎቻቸውን ለማሰማትና ለውጥን ለመሻት ለአመታት እንደለፉ ለዚህ አሳሳኝና ተገቢ ያልሆነ ውሳኔ የሚያበቃቸው በህግ ግዴታ ስር ሆነው የሚያገለግሉ ናቸው በሚል ችላ መባላቸው መሆኑን የሚያሳ ውቁት የጤና ባለሙያዎቹ ለታካሚው ወይም ለተገልጋዩ ህብረተሰብ ያላቸው ከበሬቴና ተቆርቋሪነት አሁንም ከሙያ ቃል ኪዳናቸው ስር የጸና እንደሆነ ይናገራሉ። ማንንም ላልጎዳ የሚለው የሙያው መሐላ አሁንም በልባቸው ቁልፍ ስፍራ እንዳለው ሲገልጹ ንቅናቄያቸው የራሳቸው መብትና ህልውና ከማስከበር አንጻር እንጂ ማንንም ለመጉዳት በማሰብ እንዳልሆነ ህብረተሰቡ እንዲረዳ እንማጸናለንም ይላሉ። በዚሁ መረዳት የህብረተሰቡ አብዛኛው ክፍል ከጎናቸው እንደሆነና ሁሉም በየበኩሉ የጥያቄዎቻቸው ተጋሪ ሆኖ እንደሚገኝ በስፋት እየታየም ይገኛል። ለዛሬ በልዩ አጀንዳ የተመለከትነው ጉዳይ ይህን የሚመስል ነበር። በተመሳሳይ ክፍለ ጊዜ እስከምንገናኝ ሰላም።